መምህር ነው፣ ዶክተር ነው፣ አክቲቪስት ነው የሚሉት። ያ ታውቃለህ አይደል እንዶ ያ ህጓን ወሰደው አሎራፎ ትራሽ ደግሞ ትናገር ሲስታንዛ ሲለጥቅ ደግሞ ስምት ብር ስምት ብር፣ ከዛ ለጥቆ ደግሞ 23 ይሰማራ ሰማራ እንደየስሜቱ። አንድ ቀን አይቀርም ወተራው መሙላቱ። በቃ እንግዲህ ነጠቅሽ ቅን የተቀኘሽ አይደል? ለባንቺ ቤት ኩካ አንተ አፈን ከፈትክሳ? ወይ ቡድን አንተ የኔ እኮ ስራኔ ያልኩኝ እዚህ ተቀምጠህ አትዋልን ያልኩኝ ከተማ አክስቴ ዘንድ ሄጄ የሰማሁት ዘፈን ነበረ። እዚህ እንደ ወልደኛ ሙዚቃ አትሰማ። ምን ይላል መሰለህ? ስራ ስራ ስራ ስራ ስራ ስራ ስራ ስራ ጥረህ ግረህ ብላ ስራ ስራ ስራ ስራ ጥረህ ግረህ ብላ ይላል። እና ጣር ጋር አንተ እዚህ ተዘብዘፈ እንደ ወልደ እንደ አናቀለሽ እኮ እንደው የምትገቢበት አታሳጣሽ። ንፋስ እንደነካው ቅጠል ሆንሽ እኮ እንደው አግለበለበሽ ቢያግለበለበሽ ቢያንቀጠቀጠ ይበራሽ እኮ እንዴው ምንድን ነው ቆይ፣ አሁን እንደዚህ የሚያደርግ ኡሮ ግድል እናቴ እንደሆነ ልቅስ ሰማኝማ። እንደው እዚህ ተቀምጠህ ተማል እንደው እየዞርክ እየዞርክ ግን ቢሆን ስራ ፈልግ እንዴ አታሉን እንደው ምንም እንደው አንኳዋንም አንተ የእግዚአብሔር ሰላምታ ቀረ። በመንገዱ አትመላለሱ ነው ደግሞ አሁንም። ወይ ጉድ! እናቴ በምን በኩል የታገኝችህ ሰላም ልበልህ? እንደው የማገኝህ ቦታ ሁሉ እኮ ተጧት ተማታ አላጣ። እናትዬ ይንዶ በየጧትም ከሰዓትም ስንገናኝ ስንገናኝ ሰላምታማ ተው እንጂ እና ምኑን ነው የምትኛው? እኔማ ምን ሁን ሆን ልሀለሁ? ያችን ልጅ እንደው እናቴ ታሳዝናለች። እንደው ምን አድርጋህ ነው? አንድ ፍሬ ልጅ ናት። ሰራተኛ ብለህ አስገብተህ እንዲያ እንዲያ ብለህ እንዲያ እንዲያ ብለህ ሲበቃ ሲበቃ ስትጨርስ በቃኝ ብለህ ስታስብ አባርህ ሰደድካት። ምን እንደ እንደው የሰው ወሬ ከምትበፈተፍች ስለ ራስሽ ብታውቂ። ምን ስለ ራስሽ ሰው ምን ይለኛል ብትይ። ምን ወንዶች ድሮም ቢሆን እንደው ነካክታችሁ እንዲ አንዲ ያብላችሁ ሲያበቃ የምትሸኙት ጉዳለ ግን ምኑ ናችሁ ነው ወንዶች ለአንድ ቀን እንደውን ትንታላችሁ። በኋላ ሌላ ነገርማ አንዱ እንዲ እንዲ እንዲ አንዲ ያብሎ አስወጥቶ ጥሎሻል መሰለኝ። እንዴ አሁንስ ሚያስወጣ ያስወጣ። ሀና ደግሞ ሮኩ ድልየ አንተ ነን ይልሽ አንቺ ሰው መሰይ ጉድሽን እኮ ሰማንልሽ። ያ ዶክተር ነው ኢንጂነር ነው የሚሉት

ያለ ቀለትን ነገር አለ። ሰው ይህን ያክል ወሬ እኮ ይደርሰኛል። በል እንግዲህ ዝም ትል እንደሆን ዝም በል። ካለበት ሰው መፈረጃ ነው ማረገ እኔ መብሬ ምን አለ ብለሽ አንተ ይሁል። በዚህ ድንጋይ እንዳላወገናህ የጅቆት ሴቶች እንዴት ነው አናቅላችሁ? ውሳንው ሰፈሩን በአንድ እግሩ ካላቆምነ አላችሁ ምን ቋንጃ ቋንጃሽን እየሰበርን ዶሮ ጠባቂ ነው እንደዚህ በእርግጫ ብለጋሽ እዛ ሰመይ ደርሰሽ እንደ ካሮት ወደ መሬት ወደ ስር ነው የምትገኝ። እንደው ይሄ ህዝብ ይወጥ ቢስብሽ ራሱ አትወጭም። ማንን ነኝ እስኪ ሞክራትና ይሁን እንትያየለ ህዝብ ህዝብ ቆፍሮ ያወጣሽ ምንም ልሽ ህዝብ ቆፍሮ ያወጣሽ። ቆፍሪ ቆፍራ አንተ በዛ በቆፈርከው ጉድጓድ እኔ አንተን ታልቀበርከው ሆነ ያደረው። አይ አይ ቀብራሃለሁ፣ ቀብራሃለሁ። የምን ቀብራ መጣችሁ? አይመችም። መብሬ እንደው ከአንተ ጋር ተሆነ እንደው ከአንተ ጋር የተነካካ ሰሞች በሂሳብ ጉዳይ ነው የሚሆነው ተዚህ ጋር ደግሞ በሂሳብ የምን አጣል አይበል። መቼም እሱ እኮ የሂሳብ እና የዘመድን ነገር አይለይም። ምንድን ነው የሚያነጠርከው? የማን ልክ ነው የሂሳብ ነው። እና እንደው ሰው ዘንድ ያለባቸውን ገንዘብ እያየሁ እየጻፍኩ ነበረ እያሰለሁ፣ ይህቺ መጣ ደግሞ አጨናገፈችኝ እንጂ መምህር ነው ዶክተር ነው አክቲቪስት ነው የሚሉት ታውቋል አይደል እንደው ይህ ህጓን ወሰደው ጭራሽ ደግሞ ትናገር

እንዴ አንተ እንዴ አንተስ፣ በጠዋቱ መጣ እዚህ የምትነታረክ እሷ ጋር እንዴ ምን ኖር? ጭራሽ ልብስ የነ እራበራባሽ በበላሻ ምንድን ነው የሚያነታረክት እሷ ጋር ነው አሁን? እንዴ ልብስ የነ እንኳን አንተ ጎነት ልችኝ እኮ ደግሞ እንደ ወንድ ልትማታ እንዴ፣ ምንድን ነው እኮ? እንዴ እንደዚህ የሚያነታረካችሁ ነገር አይደለም። ምንድን ነው ምንድን ነው የእሷ ህግ መሄድ? አንተ ምን ቤት ነህ እንዴ እንዴ እንትን የምትሉ ውራ? እንዴ የሰው ሴቶችን የዚህ ሰፈር ሴቶችን ያ ሰውየ ለቃቀማቸው እንዴ ያለች በልክ እሷ ነበረች። አልማዝም ሄደች እንግዲህ ታውቃለህ

እኔ እንዶ እንትን ያስፈልጋል እኮ ይሄ ቅጣያ ሌላ ሰው ደግሞ ያስፈልጋል እንዶ ብሎ፣ በዛው ላይ ዘው ደሞ ሁለት ላይ ሶስት ያስፈልጋል እኮ፣ መቀያየር። አዎ መቀያየር ያስፈልጋል። እንደዛ ብዬ እኮ አስቤን የነበረ